ቀጥታ የመጀመሪያ የምናደርገው ፓስተርዬ፣ የምንድነው መሰለ፣ ከጀርባ ሁለት ቦርሳዎች አሉ። አንዱን ነው የምትወስዱ። አንደኛው ውስጥ የሆነ ሰርፕራይዝ አለው፣ አንደኛው ውስጥ ሌላ ሰርፕራይዝ ነው። እና ካገኘው ብቻ ነው የምትወስደው፣ ካላገኘው ይዛችሁ ተመለሱን የተባለ እና ግን ጸሎት ላይ ስለነበር ጌታ ይረዳል፣ ጌታ ይረዳል ብያምናለሁ። እዛ ይታያል ከለሩ። ዞር ብለህ ይኸውና፣ ከሁለቱ አንዱን ምረጥ በዲዘርኒንግ እዚህ ሆኜ ነው። ቤቢዋ ያለችበት፣ ቤቢዋ ያለችበት፣ ሴቷ ያለችበት አን ሴቷ ያለችበት ያኛውን ለእኔ አንጭ። ሁለቱንም አንጫቸው። እሱን ነው የመረጠውስ፣ ይሄ የሱ የእሱን የያዘውና ያኛው፣ ይሄ ደግሞ ሌላኛው። ለነገሩ እዚህም ቤቢ ነበረ ያቻ ውስጡ ክፈተውና፣ ውስጡ ነው እንግዲህ ሰርፕራይዙ ያለው። ምንድን ነው ያለው እስቲ ሌላ ቦርሳ፣ ሌላ ኪስ አለ። ሌላ ኪስ ውስጥ ምስት ኦኬ፣ አበባ አለ፣ አበባ አለ። እስኪ ሰርፕራይዙ እሱ ውስጥ ነው ማለት። ኦ እኔ ጋር ደግሞ ሌላ አለ እዚህ፣ እዴ እዚህ እዚህ የተለያየ ቦታ ላይ ስጦታዎች አሉ። አሁን አንደኛው ኪስ ውስጥ ያገኘሁት አዝርሻለሁ። እስኪ እንየው ፓስተር፣ እንግዲህ በቃ የለውም ሌላ። እዚህም ሌላ አለ ፓስተር። ቲሳራ ውስጥ እየወደድክ እስቲ ሌላ ካለ ልይ እንግዲህ አክቹዋሊ ሴቶቹ ፒንክ ነበር የሚወዱት እነሱ ቢኖሩ ፒንክ ነበር ይመርጡት። ለዛ ነው ያልተገናኘው። እግዚአብሔር ይመስገን እንግዲህ እነዚህ ይሄ እንግዲህ ለአንተ ያዘጋጀነው ስጦታ ነው። ቅድም ሀያ ሺህ ብር ሰተናል። ይሄ ደግሞ ሀምሳ ሺህ ብር ነው። ቸርነት ተደርጎልኝ ነው። ምርጫው እነሩት ነሩት ፒንክ ነው የምርጥ። ስለዚህ ለሁለቱም ቦርሳዎቹ ለሁለቱም አንዳንድ ስጥልን እና ያው አበባውም ለአንተ ነው ስጦታ። ይኸው አስረክዋለሁ። አሜን አሜን። ፓስተር ተባረክ። እንግዲህ የሰባ ሺህ ብር ስጦታ ይዘንልህ ነው ዛሬ የመጣ ነው። ይሄ ከጋብስ ከራሳችን ነው፣ ከጋብስ ፋሚሊ የተበረከተልህ ስጦታ ነው እንጂ ከሰዎች ሰብስበን አይደለም ያመጣ ነው እና